ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ጋር ተገናኙ። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ ከብራዚሉ ፕሬዝዳንት ሉዊዝ ኢናሲዮ ሉላ ዳ ሲልቫ እና ከባለቤታቸው ቀዳማዊት እመቤት ጃንጃ ሉላ ዳ ሲልቫ ጋር በቫቲካን ተገናኙ። ፕሬዝዳንት ሉላ ዳ ሲልቫ ከቅዱስነታቸው ጋር ያደረጉትን ውይይት በተመለከተ በኤክስ ገጻቸው ባጋሩት መልዕክት በሃይማኖትና በእምነት ዙሪያ በብራዚል እንዲሁም በአሁኑ ጊዜ በዓለም ላይ ባሉ ተግዳሮቶች ላይ መወያየታቸውን ገልጸዋል። ትናንት ሉላ ዳሲልቫ ርዕሰ ሊቃነ ጳጳሳት ሌዎ 14ኛ ዲሌክሲቴ ወይንም ወደድኳችሁ በሚል ርዕስ ባቀረቡት ሐዋርያዊ ሰነድ ላይ እምነትን ከድሆች ፍቅር መለየት አንችልም በማለት ስላስተላለፉት መልእክት እንኳን ደስ አላችሁ ብለዋል። ፕሬዚዳንት ሉላ ዳሲልቫ ቅዱስነታቸው አገረ ብራዚልን እንዲጎበኙና በመጪው ህዳር ወር በብራዚል አማዞን በሚካሄደው የተባበሩት መንግስታት የአየር ንብረት ለውጥ ኮንፈረንስ ላይ እንዲገኙ መጋበዛቸውንም ገልጸዋል። ፕሬዚዳንት ሉላ ዳሲልቫ በተባበሩት መንግስታት የምግብና ግብርና ድርጅ ድርጅት ፋኦ በተዘጋጀው በሮም የዓለም የምግብ ፎረም ላይ በመሳተፍ ላይ ይገኛሉ። ዘገባው የቫቲካን ዜና አገልግሎት ነው።